ዳዊት አንድ ነገር ያውቃል። ሳኦል መንፈስ ሲገባበት ዳዊት በገና ተደረድራል። በገና በልምድም አይደለም። ሰውየው ልክ መደርደር ሲጀምር አጋንንቱ ሉቃስ አምስት ቁጥር 17 ጀምሮ አንድ ሽባ የሆነ ሰው ነው። ሽባውን ሰው ሲፈውስ አይተውታል። እንዴት ነው የፈወሰው? አንድ ቀንም ያስተምር ነበረ። ከገሊላ ከይሁዳ መንደር ሁሉ ከኢየሩሳሌም መጥተው የነበሩ ፈሪሳውያንና የሕግ መምህራን ይቀመጡ ነበር። እርሱም እንዲፈውስ የጌታ ኃይል ሆነለት። ማን እንዲፈውስ? ኢየሱስ እንዲፈውስ። የማን ኃይል ሆነለት? የጌታ ኃይል ሆነለት። ምን ማለት ነው የጌታ ኃይል ሆነለት ማለት? እዛ ጋር ፖለቲከኞች ተቀምጠዋል፣ ፈሪሳውያን ተቀምጠዋል፣ ሰዶቂያውን ተቀምጠዋል። የአይሁድ እነኚህ ሰዓት ተቀምጧል። ዝም ብለው ያዩቷል፣ ሰውየው በምን እንደሚያደርግ እንዴት እንደሚያደርግ ያሉ። ግን የሚገርመው ነገር ከልብሱ ኃይል ይወጣ ነበር፣ ከአንደበቱ ኃይል ይወጣ ነበር፣ ከንግግሩ ኃይል ይወጣ ነበረ። ዛሬ አንድ ጸሎት ጸልይላችኋለሁ። በሕይወታችሁ ላይ ልብሳችሁ ላይ ሁሉ የእግዚአብሔር ኃይል ይቀመጣል። ማርቆስ ምዕራፍ አምስት ቁጥር 30 ጀምሮ፣ አስራ ሁለት ዓመት ሙሉ ደም የሚፈሳት ሴት አንድ ነገር ሰማች ይላል። ስለ ኢየሱስ ሰማችና በሰው መካከል መጣችና ልብሱን ነካች ይላል። ልብሱን ስትነካ ከኢየሱስ ኃይል ወጣ ይላል። ዛሬ አንተ ላይ የሆነ ኃይል ይወጣል። ታምራት ይሆናል። ባካችሁ ቅባት ያለበት ሰው ተሸክሞ መሄደው ውሃ አይደለም። ቅባት ያለበት ሰው እንጨት አለም ተሸክሞ መሄደው። ቅባት ያለበት ሰው ቅባት ተሸክሞ ሄደ። ልክ የወለ ስትነካው ከሰውየው ጋር ኮኔክት ማለት ይጀምራል። አንተ ላይ ያለው ቅባት ሟርተኛ፣ ደጋሚ እባብ ከሆነ ኳህ ያደረገዋል። ዛሬ በኢየሱስም ይህ መንፈስ ላችሁ ላስቀምጥባችኋለሁ። ማገለግለው መድኃኔዓለም፣ አንተ የረገጥከውን መሬት የወለ አጋንንት መቆም አይችልም። አይረግጠው ማተ የኔ አባት፣ የእኔና ያንተ ንግግር ተራ ንግግር አይደለም። በጌታ በኢየሱስ ስም ይሄ ኃይል አለ። በጩውና ሜን በልባከ ዛሬ ነግራችኋለሁ። ሰዎች ያቃታቸው ወደ እናንተ ቤት መጥቶ ሰላም ይሆናል። ማንም የማይመረምራቸው ሲጨብጡ እንኳን የሆነ ኃይል ያስተላልፋሉ። የምትጨብጠው ያንተን የስጋ ጉልበት አይደለም፣ አንተ ላይ ያለውን በኢየሱስ ስም ማስተላለፍ ትጀምራለህ። ኢየሱስ ጋር መተው ሊገመግሙ ቁጭ ብሎ አለ አንተ እስኪ እንዴት እንደሚያደርግ እናያለን ብሎ ሁሉ እግራቸውን አጥፈው እንዴት ተቀመጡ ይመስለኛል፣ እንዲህ ብለው እሱ ግን ያለ እላሃለው፣ ተነስ ሽባውን እኮ ነው። እሷ ባለ መድኃኒት፣ መድኃኒት ቤት ሄዳለች፣ ብሯን ጨርሳለች፣ ከስራለች። ግን አንድ ነገር ሰማች ኢየሱስ፣ ከዛ ኢየሱስ የሚባል ዜና ሰምታ ወደ ኢየሱስ መጣችና፣ ሌላውን አይደለም፣ ጨርቁን ጨርቁን ነካች። ወዲያው ደሞ አቀጥ አለ። ዛሬ በዚህ የምታመልኩ ሰዎች መፍትሄ ለሌላቸው ሰዎች እናንተ መፍትሄ ትሆናላቸው። የእናንተ እጅ መድኃኒት ነው። የእናንተ ጨርቅ መድኃኒት ነው። የእናንተ ንግግር መድኃኒት ነው። በኢየሱስ ሙሰዶ ዳዊት እንደዚህ አለ። መዝሙረ ዳዊት 71 ቁጥር 16 ላይ በእግዚአብሔር ኃይል እናደርጋለን አለ። ይሄ ኃይል ለምን ያስፈልጋል ብላችሁ ካላችሁ፣ ጀግና ያደርጋል። ይሄ ኃይል እንደ አንበሳ ው ጅማትን ቅልጥምህን ነው የሚነካው። ዝም ብሎ ልፍስፍስ አያደርገም። ዳዊት አንድ ነገር ያውቃል ሳኦል መንፈስ ሲገባበት ዳዊት በገና ትደርድራል። በገና በልምድም አይደለም። ሰውየው ልክ መደርደር ሲጀምር አጋንንቱ እኔ አንድ ነገር የምነግርህ ነገር ዳዊት ለዚህ ነው እንደዚህ ያለው። መዝሙር 51 ሄዳችሁ ከ11 ጀምሮ ስትመለከት ንጹህ ልብ ፍጠርልኝ፣ የቀናውን መንፈስ በውስጤ አድስ፣ የቀናውን የትናንትናው መንፈስ በውስጤ አድስ፣ ና ከፊትህ አትጣለኝ፣ ቅዱሱን መንፈስ ከኔ ላይ አትውሰድብኝ። የቱም መንፈስ ቅዱሱን መንፈስህን ከኔ ላይ ያጋል ሰውየውን ለአንተ ያነገሰው ገዢ ያደረገው በሳኦል ላይ ነው። ዛሬ ይሄ መንፈስ በኢየሱስም ወደ ቤታችሁ ይግባ። እግዚአብሔር በቤት ሳይጀምር ወደ ውጭ አወጣም። ዳዊትም በጫካ ያለማመደ፣ ዳዊትም በቤት ያለማመደ፣ ዳዊትም በረኝነት ያለማመደ። ከዛሬ ጀምሮ እውነት መንፈስ ቅዱስ ከአንቺ ጋር እንዳለ፣ ከአንተ ጋር እንዳለ በቤት ይጀምራል። ደግሞ ጉራ አይደለም የጌታ የእግዚአብሔር መንፈስ በኔ ላይ ነው። እስኪበሉ ጠዋ ስትነሱ፣ አፋችሁ ሲከፈት በሌላ ነገር እንዳይከፈት ሞባይሎቻችሁንም ሳታዩ ሌላም ሳትለው እንደዚህ በሉ፣ የጌታ የእግዚአብሔር መንፈስ በእኔ ላይ ነው። አፋችሁ በዚህ ይከፈል፣ ጌታ ነው። የጌታ የእግዚአብሔር መንፈስ በእኔ ላይ ነው ካለ በኋላ ለድሆች ወንጌልን ሰብክ ዘንድ ቀብቶኛል። ለታሰሩት መፈታት፣ ለታወሩት ማየት፣ ለለምጻ መንጻት፣ ለአንካሳ ለሽባዎች መስል እግዚአብሔር ቀብቶኛል። ዛሬ ለመዘመር የተቀባለ ለመስበክ የተቀባለ ሽባ ለመስር የተቀባለ አጋንንት ለማን የተቀባለ ያሳ ትደላለ የሚል ጨዋ አሜን ይበል። የሆነ ሰው ዛሬ መሠዊያ ቤቱ ይተክላል። ስለዚህ እሳቱን ለማቆየት ስንት ነገር ያስፈልጋል? ሶስት ነገር ምን ምን? ኅብረት፣ ቃሉን መስማት፣ ጸሎት። አጠገባቸው ያለውን ነገር ሶስቱ ነገር ነገርህን ያቆየዋል በሎባካቸው